አብራችን ቆይ የተከበራችሁ ተመልካቾች፣ የሀገር ውስጥ መረጃዎችን ቀዳሚ በማድረግ እንጀምራለን። የ የማዘውታሪያ ቦታ እጥረትና የትራክ አለመኖር ለአትሌቲክሱ ትልቅ ፈተና መሆኑን አሰልጣኝ ተሰማ አብሽሮ ተናገረም። በአትሌቲክሱ ያለንን የቀደመ ታሪክና ውጤት ለማስቀጠል ዘመኑ የሚፈልገውን ሳይንሳዊ አሰራር መከተልና የአሰልጣኞችን ደረጃ በአቅማቸው ልክ መስጠት አስፈላጊ መሆኑንም ተገልጿል። ባዘዘው መኮንን እንጁሪ ባያጋጥመኝ እኔ በነበርኩበት በዛ በአትሌቲክስ ትሬኒንግ ኤጂ ላይ ለሀይሌ ሁለት ጊዜ ፔስ ሆኜ የዓለም ሪከርድ አሰብራ ያለው ያና አይነት አቅሙ ካለኝ በግሌ ደግሞ የተሻለ ውጤት የማመጣባቸው ብዙ ኦፖርቹኒቲዎች ነበሩም። ተሰማ አብሽሮ የረዥም ርቀት አትሌት ነበር። በ2002 በቱኒዚያ ቱኒስ በተካሄደው የአፍሪካ አትሌቲክ ሻምፒዮና በ5000 ሜትር እና በ2003 በስዊዘርላንድ ሎዛን በተካሄደው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያን ወክሏል። ተሰማ አብሽሮ ሃምቡርግና ለንደን በመሳሰሉ ታላላቅ ማራቶኖችም መሳተፍ ችሏል። ባስተናገደው ከባድ ጉዳት በወጣትነቱ ከሩጫ የወጣው ተሰማ አብሽሮ የአሰልጣኝነት ስራውን በጊዜ ጀምሯል። የኢትዮጵያ አትሌቲክስ አሰልጣኝነት 11 ዓመታትን ያሳለፈ ሲሆን፣ ከውጤታማ አሰልጣኞች መካከል የሚጠቀሳል። የምሰራበት ማናጅመንት አሁን ግሎባል ስፖርት ኮሚኒኬሽን የሚባል ማናጅመንት ነው። የዓለም ዝር ሁለት የዓለም ሪከርድ ሰብራለች። በሀፍ ማራቶንና የ10 ኪሎ ሜትርን ለንደን ማራቶንን አሸንፋለች። ሃምበርግ ማራቶን አሸንፋለች። ትላልቅ ውጤቶችን ያመጣች ጀግና አትሌታችን ናት። ደጊቱ አዝመራዋለች። ለንደን ማራቶን ላይ ጥሩ ውጤት ያመጣች ባርሴሎና ማራቶን አሸናፊ ናት። ከዛ በመቀጠል ሄቨን ሀይሉ አለች። ሮተርዳም ማራቶን አሸናፊ ናት። አምስተርዳም ላይ ፈጣን ሰዓት ሮጣለች። ዜናባይ መርኛ ጋር ነበረች። ብዙ ጊዜ ከኛ ሳልፋለች እና አስራር ሃይረዲን፣ ሃይማኖት ያለው፣ አይቸው በንቲ ታየች። አይቸው በጣም ያንግ አትሌት ናት። በጣም ትላልቅ ውጤቶችን ያስመዘገበች ያለች፣ ዲዛን እና ብዙ ናቸው። በእኛ ስር የነበሩ አትሌቶች በግሎባል ማኔጅመንት ስር ከሰባ በላይ አትሌቶችን እያሰለጠነ የሚገኘው ተሰማ ብሽሮ የማዘውተሪያና የትራክ ችግር የአትሌቲክሳችን ትልቅ ፈተና መሆኑን ያነሳል። የማዘውተሪያ ስፍራዎች ቢኖሩ ኖሮ ድሮ የነበረን የሲድንና የአቴንስን ውጤት ማምጣት በጣም ቀላል ነው። ኬንያም ለኮርሴጅ የነበረ ኤልዶሬትና ኢቴን አውቃቸዋለሁ በየም በየ ሁለት ኪሎ ሜትር በየ ሶስት ኪሎ ሜትሩ የአሸዋ ትራክ አለ። ፕላስቲክ ትራኩ አለ። አራት ዓለም ሻምፒዮን የተሳተፉ ልጆች ያሏት ኡጋንዳ ለማራቶን የሚሆን ትራክ ሰርተዋል። ለአስር ሺና ለአምስት ሺ የሚሆን ትራክ ሰርተዋል። ከእንደና አለሙ ሎንግራና ቴምቦራ የምታሰራበት ቦታ ሰርተዋል። ኦሎምፒክና ዓለም ዋንጫ ሳስበው ቀይ መብራት ላይ ናት ያለች ኢትዮጵያ የማዘውተሪያ ስፍራ ቦታ ባለመኖሩ እጃችን ሰባር አድርጎናል። ካሚኮ የስፖርት ባለታሪኮቹ ፕሮግራም ጋር ቆይታ ያደረገው ተሰማብሽሮ በአትሌቲክሱ ያለንን የቀደመ ታሪክና ውጤት ለማስቀጠል ዘመኑ የሚፈቅደውን ሳይንሳዊ አሰራር መከተል እንዲሁም ትምህርትና ብቃትን መሰረት ያደረገ የአሰልጣኞች ደረጃን መተግበር አስፈላጊ መሆኑን ገልጿል። የአሰልጣኙ ደረጃ ቢታይ ለምሳሌ የአገር ውስጥ ፈርስት ሌቭል ኮርስ የወሰደ ሰው ምንድነው ማሰልጠን ያለበት? ሰከንድ ሌቭል የወሰደ ምንድነው ማሰልጠን ያለበት? በኢንተርናሽናል ደግሞ ኮርስ የወሰዱ ምን ያሰልጥኑ? በዩኒቨርሲቲ ደግሞ ጆን አድርገው የተማሩ ደግሞ ምን ያሰልጥኑ የሚባለው ነገር መቀመጥ አለበት እንጂ አንድ አሰልጣኝ ሀያ ልጅ ይሰጠውና 18ቱን ገሎ ሁለት ልጅ ስላወጣ ብቻ አሰልጣኝ የተባለ በፌዴሬሽን የሚጨበጨብለት ከሆነ ፌዴሬሽኑ ያ አሰልጣኝም በዘር ማጥፋት ነው መጠየቅ ያለባቸው ኤክሰርሳይዝ ፊዚዮሎጂ ተቀይሯል በሆነ ሰዓት አለም ላይ ያለው ነገር በቃ እነሱ አብዛኛው ነገር ቀይረውታል እኛም ወደዚያ መምጣት ነው ያለብን ሞዲፊኬሽን እየተሰራ ፕሮግራማችን አጀስትመንት ካልተሰራለ በጣም አስቸጋሪ ነው ቶፓቹ ቻ ያስክ ሜዳ ላይ የመጣ ሰልጣናለው ምት ከሆነ ያ አንተ አሰልጣኝ አይደለም በማናጀሮች አሰልጣኞችና ፌዴሬሽኑ መካከል የሚፈጠሩ ልዩነቶች በወርልድ አትሌቲክስ አሰራር መሰረት መስመር መያዝ እንዳለባቸውና ክፍተቶች ካሉም ተቀራርቦ መስራት አስፈላጊ መሆኑንም ተናግሯል ማናጀሮች ደግሞ ምንድነው ያው እኛ የኛ ኃላፊዎች ውጪዎቹ ውጪ ያሉ ስለሆነ እነሱ በሕግና በደንብ ነው የሚመጡት። አይ እኛ የሚመራን ወልድ አትሌቲክስ ነው። ከወልድ አትሌቲክስ ጋር ነው የምንሄደው። የሚ ነገር አይመጣሉ በማኔጅመንት በፌዴሬሽን እና በአትሌቶች መካከል ያለው ነገር ቀርቦ አለመነጋገር፣ ፌዴሬሽኑ የሆነ ነገር ስጠይቀው ወደ ማኔጅመንት ስለሚገፋ ወይ ደግሞ አሰልጣኞች ደግሞ የክለብ አሰልጣኞች ደግሞ አትሌቶቻችን ወስደው ብናል ማናጀሮች ብለው ኮምፕሌንት ስለሚያደርጉ፣ ግን አትሌቱ ነው ፈልጎ እኔ ጋር የሚመጣ። ያው ለምሳሌ ዛሬ ቅድም ያያቸው 70 60 አትሌት ከግሎባል ስፖርት ጋር መስራት እፈልጋለሁ፣ ካንተ ጋር መስራት እፈልጋለሁ ያለኝ ደስ ሲላውን እንቀጥላልና አብረን። ካልተመቸው ደግሞ ነገ ከነጎረ ጥሎ ነው የሚሄደው። ስለዚህ አብሮ የመስራት መግባባቱ ላይ ግልጸኝነቱ ነው እንጂ የለው የኢትዮጵያ አይሚን በማናጀሮች ለኢትዮጵያ አትሌቲክስ የፈጠሩት ችግር ምንም እስከዛሬ የታየኝ ነገር የለም። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች ዛሬ ይጀምራሉ። ዛሬ ሁለት ጨዋታዎች ናቸው የሚከናወኑት። ከደቂቃዎች በኋላ ሰባት ሰዓት ሲሆን ባህርዳር ከተማ ከሸገር ከተማ ጨዋታቸውን ይጀምራሉ። ባህርዳር ከተማ ለዋንጫው ግምት ከተሰጣቸው ክለቦች መካከል ቀዳሚው ሲሆን ሸገር ከተማ ደግሞ ወደ ፕሪሚየር ሊግ ባደገ ማግስት ነው የሚጫወተው። ሀዋሳ ከተማ ላይ የሚደረገው የሁለቱ ክለቦች ጨዋታ ጥሩ ፉክክር ይታይበታል ተብሎም ይጠበቃል። ከዚህ ቀጥሎ ዘጠኝ ሰዓት ከ30 ላይ ሁለቱ የፕሪሚየር ሊግ ክለቦች ሲዳማ ቡናና ሀዲያ ሆሳዕና ጨዋታቸው ን ያደርጋሉ። ነገ ውድድሩ ሲቀጥል መቻል ከኢትዮጵያ ቡና እንዲሁም ወላይታ ድቻ ከሀዋሳ ከተማ ይገናኛሉ። በሌላ በኩል በ18ኛ ሳምንት የኢትዮጵያ ከፍተኛ ሊግ ውድድር ዛሬ ደሴ ከተማና አክሱም ከተማ ይጫወታሉ። ሰባት ሰዓት ላይ የሚጀምረው ይሄ ጨዋታ ደሴ በ32 ነጥብ ሶስተኛ ደረጃ እንዲሁም አክሱም ደግሞ በ11 ነጥብ 11ኛ ሆነው ይገናኛሉ። በዚሁ ምድብ ትላንት በተደረገ ጨዋታ ሀላባ ከተማና ስልጤ ወራቤ ሲያሸንፉ፣ አዲስ አበባና ሻሸመኔ ከተማ ደግሞ አንዳቻ ተለያይተዋል።